ቤትና ሱቆችን መግዛት ፈልጋችሁ በዋጋ መጨመር ምክንያት ሀሳብ ለቀየራችሁ መፍትሄ ይዘላችሁ መተናል። ሰላም ጤና ይስጥልን፣ ሆም ማርኬቶች ነን። ከቅርብ ጊዜ ወዲህ በአዲስ አበባ ላይ የቤት ዋጋዎች እጅግ በጣም በመጨመራቸው የተነሳ ብዙዎች ቤት መግዛት ፈልገው ሀሳባቸውን ለመቀየር ተገደዋል። ይህንን መፍትሄ መሆኑን ሪል ስቴት ይዞላችሁ መጥቷል። ሞን ሪልስቴት በአየር ጤና አደባባይ በካሬ 69500 ና 48650 ብር 50% ያለምንም ወለድ የባንክ ብድር የተመቻቸለት ከ1.7 ሚሊዮን ብር እስከ 4 ሚሊዮን ብር የሚያተርፉበት ባለ 3 መኝታ ሙሉ ክፍያ 6811000 ብር ባለ 2 መኝታ ሙሉ ክፍያ በ5830000 ብር የንግድ ስፖርት በሙሉ ክፍያ ከ1.9 ሚሊዮን ብር ጀምሮ እየተሸጠ ነው። ሞን ሪልስቴት ኮምፓውንድ የሆኑ አፓርትመንቶች ሰዎችና የንግድ ሱቆችን በ8500 ካሬ የሚያርፍ ግቢ ላይ እየገነባ ይገኛል። በሳይታችን ላይ የሚገኙ የካሬ አማራጮች ከ97 ካሬ ጀምሮ እስከ 194 ካሬ ባለ ሁለት መኝታና ባለ ሶስት መኝታ ሲኖሩ እንዲሁም ከ22 ካሬ ጀምሮ እስከ 84 ካሬ የንግድ ሱቆችን በመሸጥ ላይ እንገኛለን። የመሸጫ ዋጋችን የመኖሪያ አፓርትመንቶች ላይ በካሬ 69,500 ብር ሲሆን በረጅም ዓመት የሚከፈል 50 ፐርሰንት ከወለድ ነጻ የባንክ ብድር የተመቻቸላቸው ናቸው። በስምንት ፐርሰንት ቅድመ ክፍያ ብቻ አሁኑኑ ቤተውን መግዛት ይችላሉ። በተጨማሪም ከአምስት ፐርሰንት እስከ ሰላሳ ፐርሰንት የቅናሽ ፓኬጆች አዘጋጅተናል። ሳይታችን የሚገኝበት ቦታ አየር ጤና አደባባይ ላይ ነው። ለተጨማሪ መረጃ እስክሪን ላይ በምትመለከቱ ስልክ ደውሉ። በመኖሪያ ቤት ዋጋ የመኖሪያ መንደርዎን ይግዙ። መሆኑ ርስቴት በሰላማዊ መንደር በምቾት ይኖሩ።